እስከ 2 ሚሊዮን ብር ቅናሽ የተደረገበት የመጨረሻው ብሎክ ተለቀቀ። ዲኤምሲ ሪል ስቴት በለቡ መብራት ኃይል እያስገነባው በሚገኘው ግዙፍ የመኖሪያ መንደር ውስጥ ዝቅተኛ የወለል አማራጮችን ይዞ ነጻነቱ እንደተጠበቀ በወለል 6 አባውራዎችን ብቻ የያዘውና አራት ንፍቶች የተገጠሙለት የቪላ ቤት ዲዛይን ያላቸው ቤቶችን በ8% ቅድመ ክፍያና እኛ ባመቻችን ለውጥ እስከ 20 ዓመት በሚቆይ የባንክ ብድር ቤት ሆን የግሎ ያድርጉ። ልብ ይበሉ ዝቅተኛ ወለላ ያሉ ቤቶችን ለ20 ደንበኞች ብቻ ያወጣን ስለሆነ እታች ባለው ስልክ ፈጥነው ይደውሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዲሁም ተመልካቾች እንደምን አላችሁ? መደመጥ ያለባቸውን ወሳኝ ወሳኝ የሆኑ መረጃዎችን በተከታታይ ልናደርሳችሁ ከች ብለናል። ከዚህም ጋር ተያይዞ በዛሬው ዕለት የሕዝብ ትራንስፖርትን በተመለከተ አዲስ መመሪያ ሊጸድቅ ስለመሆኑ ሰምተናል። መመሪያው ምን ምን ጉዳዮችን አካቷል የሚሉትን ዝርዝር መረጃዎች ወደ እናንተ እናደርሳለን። ከዚሁ ጋር ተያይዞ አሽከርካሪዎችን በሚመለከት እጅግ ከፍተኛ የሆነ የገንዘብ ቅጣት እየተጣለባቸው እንደሆነና ከ15000 እስከ 240000 ብር የሚያደርስ የገንዘብ ቅጣት ምን ጥፋት ቢያጠፉ ነው የሚለውን በዝርዝር ወደ እናንተ ከማድረሳችን ባሻገር የነዋሪነት መታወቂያን በተመለከተ አዳዲስ መረጃዎች መውጣታቸውንም ሰምተናል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ እያልን በቀጥታ ወደ መረጃው እናምራ። እንግዲህ ክቡራን ተመልካቾቼ ረፋዱን እጅግ በርከት ያሉ መረጃዎች ወጥተዋል። በተለይ በተሽከርካሪዎች ዙሪያ ከጊዜ ወደ ጊዜ መንግሥት አዳዲስ መመሪያዎችን ተግባራዊ እያደረገ ይገኛል። ከዛ በፊት የአዲስ አበባ መታወቂያ አገልግሎት ዘመንና ሌሎች ማሻሻያዎች ሊደረጉ ስለመሆኑ የከተማዋ የሲቪል መዝገባና የነዋሪነት አገልግሎት ኤጀንሲ አስታውቋል። የከተማዋ ሲቪል ምዝገባና ነዋሪነት ኤጀንሲ እንዳስታወቀው በቀጣይ ወራት በሥራ ላይ ያለውን የነዋሪነት መታወቂያ ይዘት የአገልግሎት ዘመንና የገጽ ዲዛይን ከተማዋ ያለችበትን ደረጃ በሚመጠንና ፋይዳን መሰረት ባደረገ እንዲሁም ሁሉን አቀፍ አገልግሎት የሚሰጥ አድርጎ ለማሻሻል ዝግጅት እያደረገ እንደሚገኝ ገልጸዋል። በተጨማሪም ተቋሙ ለ2 ሚሊዮን ነዋሪዎች የዲጂታል ካርድ መታወቂያን መስጠቱን ገልጸዋል። ይህ የመታወቂያ ዲጂታል መዝገባ የነዋሪዎችን የባዮሜትሪክ መረጃን ያካተተና ከ35 በላይ ለማስረጃነት ጥቅም ላይ የሚውሉ የግለሰብ መረጃዎች የሚመዘግቡበት ሥርዓት መሆኑን ኢትዮኤፍኤም ከተቋሙ ያገኘው መረጃ ያመላክታል። ይህ በእንዲህ እንዳለ የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ የወረቀት መታወቂያን መስጠትን ለመጨረሻ ጊዜ ማብቃቱና ሙሉ ለሙሉ ወደ ዲጂታል ሽግግር መደረጉን ባለፈው ሰኔ 25 ቀን 2016 ይፋ ማድረጉን በመረጃው አስታውሷል። በተቋሙ የወሳኝ ኩነት ምዝገባን ጨምሮ በጠቅላላው ወደ 3 ሚሊዮን የሚጠጉ ነዋሪዎች የዲጂታል መዝገባ የመረጃ ቋት ውስጥ እንዳሉም ተመላክቷል። ሌላውና እጅግ ወሳኙ መረጃ የህዝብ ትራንስፖርትን በተመለከተ አዲስ መመሪያ ሊጸድቅ ስለመሆኑ በዛሬው ዕለት ተሰምተዋል። በህዝብ ማመላላሻ ትራንስፖርት ውስጥ በሴቶች ላይ የሚደርሰውን ፆታዊ ትንኮሳ ለመከላከል የሚያስችል አዲስ ረቂቅ አዋጅ ሊጸድቅ መሆኑን የሴቶችና ማኅበራዊ ጉዳይ ሚኒስቴር አስታውቋል። በሚኒስቴር መስሪያ ቤቱ የሴቶች መብት ጥበቃና ምላሽ መሪ ስራ አስፈጻሚ ተወካይ ዘካርያስ ደሳለኝ ለሃዱ እንደገለጹት ባለፈው በጀት ዓመት በቅ በተካሄደው የዳሰሳ ጥናት በዘርፉ ክፍተቶች በመስተዋላቸው አዲስ የሕግ ማዕቀፍ እንደሚያስፈልግ ከስምምነት ላይ ተደርሷል። የሴቶችን ጾታዊ ጥቃት ለመከላከል በርካታ ሥራዎች እየተሰራ መሆኑን ያወሱት ሥራ አስፈጻሚው በተለይ በሕዝብ ማመላለሻ ትራንስፖርት ላይ ጾታዊ ጥቃት የሚፈጽሙ አጥፊዎችን የሚቀጣ ሕግ እንደሚያስፈልግም ተናግረዋል። ጥቃት የሚፈጸመው በሴቶች ላይ ብቻ ሳይሆን በወንዶችም ላይ ነው ያሉት መሪ ስራ አስፈጻሚው ድርጊቱ ከስነ ምግባርም ሆነ ከእሴት ያፈነገጠ በመሆኑ የድርጊት ፈጻሚዎች ላይ ቅጣት እንዲጣል በደል የደረሰባቸው ሰዎች በፌዴራል ደረጃ ለተቋቋመው ግብረ ኃይል መክሰስና መጠቆም ይጠበቅባቸዋል ሲሉ ተናግረዋል። ማንኛውም ሰው በሕዝብ ትራንስፖርት አካባቢ ደህንነቱ የተጠበቀ እንዲሆን እየተሰራ ቢሆንም እንደዚህ አይነት ትንኮሳ የሚደረግባቸው ሴቶች ጉዳዩን ለሚመለከታቸው አካላት አለመናገራቸው ቁጥጥሩን ወይንም የመከላከል ስራውን ከባድ እንዳደረገም መሪ ስራ አስፈጻሚው አሳውቀዋል። በየጊዜው የሚወጡ ህጎች፣ አዋጆችና ፖሊሲዎች በትምህርት ቤት በትራንስፖርትና በየመስሪያ ቤቱ የሴቶችን ጾታዊ ትንኮሳ ለመከላከልና ለማስቀረት የሚያግዙ ህጎች ስለመኖራቸው የገለጹም ሲሆን ህገ መንግስቱም ቢሆን ድርጊቱን በጽኑ እንደሚያወግዝም አክለዋል። ጥቃቱን ለመከላከል የሚወጡ ህጎችን ተግባራዊ ማድረግና የህብረተሰቡ ተሳትፎ ወሳኝ መሆኑን ጨምረው ለአህዱ መናገራቸውን ተመልክተናል። ሌላውና የአሽከርካሪዎች ከ15 ሺህ እስከ 240 ሺ ብር የገንዘብ ቅጣት እየተጣለባቸው ያለው አነጋጋሪ መረጃ በዛሬ በዛሬው ዕለት ተሰምቷል። የአዲስ አበባ ከተማ አስተዳደር መብራት አገልግሎት አስተዳደር ባለስልጣን የፍቃድና ደንበኞች አገልግሎት ዘርፍ ምክትል ዋና ዳይሬክተር አቶ ጁናይድ ከማል በተሽከርካሪ ግጭት ምክንያት በመብራት ፖሎች ላይ ጉዳት ያደረሱ አሽከርካሪዎች በጉዳት ካሳ መመሪያ መሠረት እንዲከፍሉ እየተደረገ መሆኑን መናገራቸውን ብስራት ሬዲዮ ሰምቷል። ባለፈው ወራት በተደረገው ክትትል 24 ግለሰቦች ባደረሱት የጉዳት መጠንና የንብረቱ ወቅታዊ ዋጋ መሠረት አድርጎ ከ15ሺ እስከ 240ሺ ብር እንዲሁም በግንባታ ላይ ባሉ ስማርት ፖሎች ላይ ለደረሰ ግጭት የጉዳት ክፍያ ከሚመለከታቸው አካላት ጋር በመቀናጀት እንዲከፍሉ እየተደረገ መሆኑን የባለስልጣን በስሪያ ቤቱ መረጃ ያመለክታል። በተጨማሪም ላደረጉት ጉዳት ክፍያ ሳይፈጽሙ በቀሩት ላይ ከሚመለከታቸው የፖሊስና የጸጥታ አካላት ጋር በመቀናጀት ክትትል በማድረግ ክፍያ እንዲፈጽሙ የሚደረግ እንደሆነም ተነግሯል። አደጋዎች በአብዛኛው በምሽት ክፍለ ጊዜ የሚመዘገቡ ስለሆነ ለሕግ አካላት ሳያሳውቁ የማምለጥ የሚሞክሩ አጥፊዎችን የአካባቢው ማኅበረሰብ ለሚመለከተው የሕግ አካል ጥቆማ በመስጠት የተለመደውን ትብብር እንዲያደርግም መልእክታቸውን አሳልፈዋል። በዚህም ምክንያት በተለይ አሽከርካሪዎች ከፍተኛ የሆነ ጥንቃቄ ልታደርጉ ይገባል። በግጭት ምክንያት በመንገድ ፖሎች ላይ ለምታደርሱት አደጋ እስከ 240 ሺህ ብር ድረስ ቅጣት እየተጣለ ስለመሆኑ እጅግ ከፍተኛ የሆነ ጥንቃቄ ልታደርጉ ይገባል እንላለን። ለዛሬ እንግዲህ ያስኩላችሁ እጅግ ወሳኝ ወሳኝ የሆኑ መረጃዎች ይህን ይመስላሉ። ስለ መኪና እንግዲህ የተለያዩ መረጃዎችን ትላንትም ከትላንትና ወዲያም የሰራንላችሁ አለ። በተለይ በቅርቡ የኤፍኤስአር መኪኖች ዋጋ እንዲሁም የተለያዩ የኤሌክትሪክ መኪኖች ዋጋም እጅግ በጣም እየቀነሰ ያለበት ሁኔታ ነው። ታዲያ ሰሞኑን ወደ እናንተ የምናደርስ ይሆናል። እናንተም እንዲህ አይነት መረጃ እንዲደርሳችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ የምንለቀውን መረጃ እንዲደርሳችሁ የኖቲፊኬሽን ማብራቷን ማብራታችሁን አትዘንጉ እንላለን። ለዛሬ ያቀረብኩላችሁ መረጃ ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ ዓለይኩም ወራህመቱላህ።